በተራው ዛሬ ነበረ እሱን ነበረ እንትን ብሎ አጠርቶት ቁጭ አርግቶት ምንድ ነው ይሄ ነው ወይ ምናምን ብሎ ቀስ ብሎ እሱንም መጠየቅ የነበረበት ዛሬ እሱም አልጠየቀውም። ደግሞ እሱ ጋም አልተገናኘም። ይሄ እንትን አይደለም። እሱ መኩርፎት ጥሩ አይደለም። እሱ ባትላ እኔም ዛሬ የጠበቅኩት

እሷ ተረጋግታ፣ እሺ። አሁን እሷ ማረጋገጥ አለባት። እሷ ተረጋግታ ያንን ነገር እቺ ልጅ በጠባይ መያዝ አለባቸው፣ ሁሉም ሰው ማለት ነው። በጠባይ አሁን ፍስጤ በመጣበት ፓርት ዛሬ በጣም ደስ ይላል። ታውቂያለች? ያንን እሷ ተረጋግታ ያንን ነገር እሷ ተረጋግታ በጸባይ ይዟት ብሩኬም እንደዛ ነገ አሁን እንደዚህ ተረጋግታ መጣ። ብሩኬም ፓውር ይዞ ሳይሆን ተረጋግቶ ፍፄን ከፍፄ ጋር ቢገናኙ ቀስ ብሎ ተነጋግሮ ያወራሉ። ገባሽ ያንን ነገር። እሱ መጀመሪያ ትልቁ ጨዋታ ነገር እሱ ራሱ ተናግሯል። ብሩኬ እኔ አሁን ጸባይ ስለሚያውቅ ይመስለኛል አያቸው ይመስለኛል ሳይሆን ትክክል አያቸው ይመስለኛል ሳይሆን ትክክለኛ ይሽቱ ይህ ፍርድ በጣም ከባድ ነው። ለራሳችን የምንፈርደው እኛ ያላየነው ነገር መፍረድ በጣም ከባድ ነው። በቃ ሶስቱንም እስቲ ሚዛናዊ ማድረግ አለብን። ሶስቱንም ሚዛናዊ የተሰማኝ እንደዛ ማለት የተሰማኝ ዛሬ እሱን ቀስ ብሎ እኔ ትናንት ከብሩኬ የወሰድኩት ነገር ትናንት ከብሩኬ የወሰድኩት አንተን አናግሬት ከአንተ ተነጋግረን እሷ ደግሞ በአሁን መንገድ ሳይሆን በተረጋጋ መንፈስ ቁጭ ብዬ አወራት አለው። ያለው ፓርቲ ላይ በጣም ደስ ብሎኛል። ብሎኬ እኮ ያንን ይኸውላችሁ እኔ እሷን አሁን አላወራትም ምክንያቱም ጸባን ስለሚያውቅ እሷን አላወራትም ብሏታል። ምክንያቱም ይኸውልሽ አሁን አሁን እሷ ካልተረጋጋች ከማን ጋር ነው? ከፍፄ ጋራም አሁን ፍፄም ዛሬ ድጋሜ ብሄር ኑሮ እነዚህ ልጆች ሁለቱም ይጣላሉ። ምን ሆናቸዋል? አሁን በተረጋጋው ቡዱኬ ቁጭ ብሎ መረጋጋት አለበት። ምክንያቱም እሷ አሁን አንዱ ካልተረጋጋ አንዱ እንዴት አድርጎ ነው አንዱ ማብረድ የሚችለው? አየሹ ያንን የዛሬውን አይቶ የሚሰሩትን ቪዲዮ አይቶ ተረጋግቶ ነገ እንደሚመጣ እርግጠኛ ነኝ። ምክንያቱም ዛሬ አሁን ፍፄና ብሩኬ ሚገናኙ ይጣላሉ፣ እርግጠኛ ነኝ። ለምን ብትሆኝ ታውቂያለሽ። ለምን እንደዚህ የሆነ ጭቅጭቅ ነው? ለምን እንደዚህ ሆነ? ለምን እንደዚህ ሆነ? ለምን ጥያቄ እና መልስ ብቻ ነው። ከዛ መሀል ውስጥ የምታገኙ ነገር የለም። ከዛ እንደዚህ ደግሞ እሱም አሁን የዛሬን ቪዲዮ ያል የዛሬን ቪዲዮ ካየ በኋላ ተረጋግቶ ይሄ እኮ እንደ እውነተኛ ድርጊት እያወራን ነው። ነገሩ ግን እኮ እኛ ያወራንበት ለማስረዳት ነው እንጂ እንደዛ አይደለም። ሁሉንም ነገር ስራ ነው። አያችሁ፣ ስራ ነው። ይሄ ቪዲዮ እንደሚማርበት ነው። ምንም ነገር አሁን እነሱ መሀል ውስጥ የሆነ ችግር ምናምን ይፈጠራል ብላችሁ ብዙ ነገር እንዳትደሰቱ። ሌሎቹ አላችሁ፣ እዚህ ቤት ያላችሁ ሰዎች እርግጠኛ ነኝ ተናግዳለቻ በአንድ መንገድ መሄድ የለበትም። ተናግሬ አለ እኮ ቅድም። በአንድ መንገድ ለምን ይሄዳል ልጅቷ? ይሄ በቃ የምትፈልገው ነገር ብሩኬ መንገዱን እንዳይ ሲት አትፈልግም። እሱን ነገር እስከሚስተካከል ድረስ ይሄ ነገር አይ እንትን አይልም። አሁንም አይቋጭም። ግልጹን ልንገራችሁ፣ አሁንም ብሩኬ ተረጋግቶ ካልመጣ የሚቋጭ ነገር አይደለም። በስነ ስርዓት ቁጭ ብሎ መጀመሪያ ፍርፄን ይቅርታ ጠይቆ ከፍርፄ ጋራ ማውራት አለበት። ብሩኬ አሁንም ከፍጼ ጋራ ይቅርታ ጠይቆ እሺ አትልም። አዎ፣ ምክንያቱም ያንን ነገር እስከሚረጋጋ ድረስ ይህን ነገር አትቀበልም። ስለዚህ ብሩኬ ነገሩን ሰከን አድርጎ ሁሉንም ነገር አስተካክሎ የዛሬውን የእሷን ስሜት አዳምጦ የራሱንም ስሜት አዳምጦ ተረድቶ ነገ ተረጋግቶ እንደሚመጣ እርግጠኛ ነኝ። ማንም አሁን ላይ እርምጃ እንዳትወስዱ፣ የፍፄንም እርምጃ እንዳትወስዱ

ሌሎች አንቺን አይደለም እያልኩሽ ያለሁት አሁን እዚህ ጋር እኛ ጋር የምትገቡ ልጆች ከዘርፌ ውጭ ማለት ነው። ከዘርፌ ውጭ ሁላችሁም አዲስ አዲስ የምትገቡ ልጆች አላቸው። ሌላ መንገድ፣ ሌላ ቤት የምትገቡ ከሆነ ዘርፌን እንደዛ ያልኳት ማውራት፣ አንድ ሰው ካወራ እኔ ይረዳለሁ፣ ምን እንደሚያወራ አውቃለሁ። ስለዛ ነው። ተናደጥኩ ያለች ቦታ ላስረዳት ነው እሺ እና ሚዘናዊ አርጉ እሺ ሌላ ቤት ሄዳችሁ ለእንደዚህ አይነት ነገር የምታወሩ ከሆነ እዚህ ጋር እኛ ጋር ማንም እንትን አይልም ከእኛ ጋራ ላ እንዳትቀመጡ ነው ውጭ የምገባበት የለም

ለምሳሌ በኛ እንውሰድ በልጆቹ ሳይሆን በኛ እንውሰድና ምሳሌ አንቺ የሆነ በደል ደረሰና፣ አንች ደግሞ ያ የደረሰ ሰውየው ካላመነ እስከሚያምን ድረስ ምንድነው ማድረግ ያለብሽ? እንጂ መረጋጋት ነው ሚያስፈልገው። ደግሞ እሷን ደግሞ የሚያረጋጋ ሰው ያስፈልጋል። እኔን አሁን በእኔ በደል ከደረሰ ለኔ ደግሞ የሚያረጋጋ ሌላ መንገድ እንዳልሄድ፣ ሌላ ነገር እንዳልሰራ በጎን ሰው ያስፈልጋል። በቃ የሚያረጋጋ ሰው ያስፈልጋል። አሁን እሱ ያደረገው ዛሬ ፍፄ በጣም ትልቅ ትልቅ ክብር አለኝ እኔ ለፍፄ ማለት ነው። ለምን መሰለች እንዳት ሌላ ነገር እንዳትወስዱ እና አሁን ሀይሚን አረጋጋት። በቃ ተረጋጋች አይደል? እናንተ ተረጋግታችሁ ማውራት አለባችሁ። እሱም በቃ አንድ ሰው ከደረሰ ያ ካላመና በቃ መረጋጋት ነው የሚያስፈልገው። ተረጋግተሽ የሰረሹም ነገር ካለ ከሌለም ራስሽን አረጋግተሽ ከዛም በኋላ የሰረሹም ነገር ይመጣልሻል። ካልሰራሹም አልሰራሹም ነው በቃ። የለኝም ምናልባት በእኔ ነገር እኔ ማውቀው ነገር ምንም ነገር የለም። ካለ በተረጋጋ ካናገራት ምንም ነገር የሚፈጠር ነገር አይደለም። በይቅርታ የሚታለፍ ነገር ነው። የተሰራም ነገር ከሆነ ይሄ ከይቅርታ የሚያልፍ ነገር አይደለም። ስለዚህ ፍጤ ደግሞ ሀይሚ ጎን መሆን አለበት። ለምን ሀይሚ በደል የደረሰባት ሰው ናት። አሁን ስራ እኮ ነው። ምንም ነገር አልደረሰባትም። ግን በደል ደርሶባታል እንበልና እሷን ደግሞ ሌላ መንገድ እንዳትሄድ በጎኗ ሆኖ እያረጋጋት ነው ያለው ምንም ነገር እንዳትሄድ የትም ጭንቅላቷ ሌላ ነገር እንዳያስብ እያረጋጋት በጉማ ነው እየሆናት ያለው እንጂ ምንም ነገር የለም። ዘርፌ ላንቺ ነው ምንም ነገር የለም። እነሱ ሰላሳ ደቂቃ ብቻ ነው ከዛ በኋላ ምን እንደሚፈጠር አታይም? ስለዚህ ምንም ነገር የለም። ግን ዋናው ዋናው፣ ማረጋጋት የሚያስፈልገው በደሩ የደረሰበት ሰው ነው። ሰማሽ አይደል ያ ሰው አድርገሃል እመን ነው ይሄ ደግሞ የተደረገ ሰው አንቺ የተደረግሽ ሰው ስለሆንሽ ዋናው የሚያስፈልገው የተደረገ ሰው ነው መረጋጋት ያለበት። በዛ ሳይዝ ነው ማለት ያለባቸው እንጂ ፍጤ፣ ከምንም በላይ ለሁለታቸው አንድነት አንደኛ መሆኑን ሁሉም ያውቃል። የሚያውቅ ሁሉም ብሩኬን ያውቃል ወንድሞች ሁሉ ወደንስ፣ እህቶች ሁሉም ያውቃል። ስለዚህ ፍፄ እሷን ለማረጋጋት ነው እንጂ ለምንም ነገር አይደለም። በሌላ ነገር እንዳትወስዱ ለማለት ፈልጌ ነው። ግበሩን ግን ስላዳመጣችሁ አመሰግናለሁ። የኔ እህቶች ባላችሁበት ቦታ ላይ ይጠብቃችሁ፣ ከክፉ ነገር ያርቃችሁ፣ ያሰባችሁት ሁሉ ድረሱ። እሺ እኔም አመሰግናለሁ። በጣም ደስ ብሎኛል፣ ስለአብራራሽልኝ በጣም ደስ ብሎኛል እና ደግሞ በፍፄ እኮ ተናድጄበት ሳይሆን ዛሬ የጠበኳቸው ከብሩኬ ይመጣል ብዬ ነበረ የጠበኩት ነው። እና እኔ በፍፄ ዛሬ በጣም ትልቅ ትምህርት ወስጄበታለሁ። በሀይሚም እንደዛው ነገሮቹ ደግሞ ይፈታሉ መልካም ይሆናሉ። ለምን ጠለቅ ብሎ ሳይገባ ፍፄ እንዳለው መፈተሽ፣ ማየት ትልቅ ነገር ነው። የማናችንም ይሄ የእናንተም ያላገባችሁም? ዛሬ ትልቅ ትምህርት አለበት፣ ትልቅ ትምህርት ነው ያለው። ለምን በሩቅ ከሆናችሁ በስልክ ከሆናችሁ የምታዩት